ያደረኳችሁ በሌላ ቪዲዮ መጥቻለሁ። የዛሬ ደግሞ ግራሚ ገራሚ ነው ማለት ነው። ብዙ ላይክ ተጣብቃለሁ ከእናንተ ማለት ነው። ለሙሽራ የተሰራው ገራሚ ትራስ ነው ይዤላችሁ የመጣሁት ትራስ ነው። ወለ መጅሊስ ነው ወለ ቪአይፒ በሉ በቃ። ያለና ምታምር ዲዛናት ማለት ነው። እኔ ግን ተመችታኛለኝ። እናንተም እንግዲህ ለእህቶቻችሁ እንዲሁ ለወንድሞቻችሁ ማለት ነው፣ ወይም ደግሞ ሙሽራ ለመሆን ያሰባችሁ ይህች ጨርቅ ሳታልቅ ማለት ነው። የእህትነት ምክሬ ምከራችስራ ሁለት ቲቅነት የሚባለውን ነው ማለት ነው። ለመጅሊስ ምንም የሚያጓጓ በጣም የሚያምር ፍራሽ ነው ማለት ነው። ዶቼ ይህን ይመስላል በአንደኛ ማለት ነው ያማረጣል። በነገራችን ላይ ሱቅ መጅሊስ ጨርቅ ብትፈልጉ ከፋዎች የተለያየ ነገሮች አሉት ማለት ነው። ከእናንተ የሚጠበቀው ማዘዝ ብቻ ነው። አሰላምአለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቼ እንዴት ናቸው? ደህና ናቸው ከኛ ጋር አልሐምዱሊላሂ፣ ሁሉ ሰላም መልካም ነው። ከእናንተ ጋር እንዴት ነው? ሀይ፣ ሁሉ ሰላም ነው። ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ዛሬም እንግዲህ ውዶቼ እንደነገርኳቸው በሌላ ቪዲዮ መጥቻለሁ። የዛሬ ደሞ ግራሚ ገራሚ ነው ማለት ነው። ብዙ ላይክ ተጠብቃለሁ ከእናንተ ማለት ነው። ለሙሽራ የተሰራው ገራሚ ትራስ ነው፣ ይዤላቸው የመጣሁት ትራስ ነው፣ ወለ መጅሊስ ነው። ቪአይፒ በሉ በቃ ባንድ ፊቱ ማለት ነው። እና በጣም የሚያምሩ ሀሪፍ የሆነውን ትራስ እየላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ኢንሻአላህ ቤተሰቦቻችሁ ቤተሰቤ ሁናችሁ የምታጡት ነገር የለም እንዳልኳችሁ ማለት ነው። ወዶቼ ዛሬ ደግሞ በሚያምር መልኩ የተዋጣላት እዚህ ሰፈር ራሱ ማሻአላህ ያላለ ሰው የለም ማለት ነው አይቶ በአፊያ በጤና የምትኖር አላህ አድርጋት። እንግዲህ ጫጉላም ደግሞ ገራሚው በቃ ህይወቷን አላህ ያሳምርላት። ትራሷ በጣም አምሮላታል ማለት ነው። እንግዲህ በፍቅር በደስታ የሚኖሩት በአፊያ አላህ ያድርጋቸው። እንዴ ነው የሚባለው ድዋ ወልዶ የሚስሙት ማለት ነው እና በጣም የሚያምር ነው ማለት ነው። የዛሬ ልዩ ነው እንዳልኳችሁ ምርጫዋ በተለይ በጣም ተመችቶኛል ማለት ነው። ማሻላ ያው እንግዲህ ለሙሽራ ለእንትን ለኛም ሆነ በዓል የሆነ ቆሻሻ አልችልም ተብሎ ነው እንጂ ፍክት ያለ ነገር ሁላችንም እንወዳለን ማለት ነው። ያው ትንሽ ልጅ ቤት ምናምን ሲሆን እንትን ይላል። ለሙሽራ ደግሞ ለዝም ድምቅ ማለት አለበት ማለት ነው፣ ውዶቼ። እንግዲህ እሱ ደግሞ ድምቅ ተብሎለት በእንደዚህ ሁኔታ፣ ጨርቋን ግን በጣም ነው የወደድኳት በእውነት ማለት ነው። ከምሬ ነው። በተለይ መጅልስ ምናምን በዚህ ቢሰራ አስባችኋል። ጥቁር አላት ሊበር አላት ወርቃማ አላት በቃ ነጭ አላት። ምን ልበላችሁ ብቻ ሻንን ታደርጋለች በራሷ ማለት ነው። ማታ በቴሌ ማብራት አስፈልጋችሁም ላችኋለሁ ወደቴ ራሷ ታበራለች። ከምሬን ነው እና ወላሂ እኔ ምን እንደሆነ አላውቅም። የማሙገስ ምናምን ሳይሆን ከምሬን ነው። በጣም ነው የወደድኳት፣ በጣም ነው የተመቸችኝ ማለት ነው። በእንደዚህ ሁኔታ ኪሱንም እንደዚህ ነጭ አድርጌላት እንግዲህ ብዙ ነገር እንጠቀማለን። ለሙሽራ ብቻ ሳይሆን ለሁላችሁም ስንሰራ ላይሎን እንጠቀማለን፣ ስወንጅ እንጠቀማለን። ወደዚህ ስንመጣ ኪስ አለ፣ በዚህ ደግሞ ራሱን የቻለ በዚህ ጋ ደግሞ ሶስት እንትኖችን ተጠቅመናል ማለት ነው። እዚህ ጋ ሶስት፣ ከዛ ዙሯውን ከሽከሽ ማለት ነው። ምንም ቅልቅል የለውም በነገራችን ላይ እንኳን አልተቀላቀለ ተቀላቅሎ በነበረ ያው ራሱ ቅልቅል ነው ማለት ነው። እሱ ዲዛይኗ ራሱ ቅልጥፍ ያለኝ እና ምታምር ዲዛይናት ማለት ነው። እኔ ግን ተመችታኛለኝ። እናንተም እንግዲህ ለእህቶቻችሁ እንዲሁ ለወንድሞቻችሁ ማለት ነው፣ ወይም ደግሞ ሙሹራ ለመሆን ያሰባችሁ እች ጨርቅ ሳታልቅ ማለት ነው። የእህትነት ምክሬን ነው ምከራችሁና፣ እዘዘዘዝ አድርጉ ማለት ነው። ገዛ ገዛ አድርጉ፣ ወላ ከብሬን ነው ማለት ነው። ልብሷን በጣም ስለወደድኳት ነው ማለት ነው። ያው ታቂያላችሁ፣ አንድ ጊዜ የሆነ ጊዜ ሲመጣ የሚቀጥለው ደግሞ ቀይር ብሎ ነው የሚመጣ ለዛ ነው ማለት ነው ፏፏ አድርጎ እቺ ስጦታ ካዛጣችሁ ከብሪ ነው የምላችሁ ማለት ነው። እኔ በጣም ስለተመቸችኝና ስለወደድኩ ነው። እንግዲህ እንዳወቃችሁ ደግሞ የራሴ የምወደውን ነገር ነው ለቤተሰብ እንተንምለው ብዬ ነው እንጂ እስከዛሬ። አሁን ብዙ ልብሶችን አዘጋጅቼላችኋለሁ፣ ግን እንደዚች የተመቸችኝ የለኝም። ለዛ ነው ደግሞ አዳራ አዳራ ግዙ ምላችሁ ማለት ነው። ልብሷ በጣም ስለተመቸችኝ ነው ማለት ነው። እንግዲህ እንሻላ እኔ ራሱ ለቤቴ የማዘጋጅነው ነው የሚሆነው ሲመስለኝ ማለት ነው። እንግዲህ ይሄን ይመስላል። እስኪ በደንብ ላሳያችሁ ችን ያልኩት ማለት ነው። ልብሷን በደንብ በደንብ ላሳያችሁ ማለት ነው ውዶቼ እንግዲህ በጣም የምታምር ለየት ያለኝ ነው። ኪሷንም በነጭ ነው ያረኩላት። እንግዲ እያት እያት ማለት ነው። ልብሷ ፍክት ያለኝ ስልኪ ምን አይ ነበታ ኤክስትራ ወይም ደግሞ አይፎን ቢሆን ኑሮ እንግዲ ሌላ ነበረ። የኔ ዲዛይኑን ራሱ በሙሉ አያዘጋጅም ወይም ደግሞ አያቀርቡም ማለት ነው። በነገራችን ላይ ልብሷ እችት መስተል ላይ ማለት ነው። ጠጋ አድርጌ ላሳያችሁ እስኪ ብዙ ከረና ለዲዛኗ ምናምን ለየት ያለኝናት በእውነት ነጭማ አይደለይም። ብዙ ያኔ ነጮች አሉ። አሁን ነጭ እንደዚህ እንትኖች ማለት ነው። እሷ ደግሞ ነጭ አይደለይም በቃ በቃ ወሰጠኝናት እና ይሄን ይመስላል። እዘዙ። የትም ሀገር ሆናችሁ ኢትዮጵያ ውስጥ መኪና የሚገባበት ሙሉ እናደርሰዋለን። ከነፍራሽ ከፈለጋችሁ ፍራሹ እንግዲህ አስራ ሁለት ጥቅለት የሚባለው ነው ማለት ነው። ለመጅሊስ ምንም የሚያጓጓ በጣም የሚያምር ፍራሽ ነው ማለት ነው። እዶቼ ይሄን ይመስላል በአንደኛ ማለት ነው ያማረጣል። በነገራችን ላይ ሱቅ መጅሊስ ጨርቅ ብትፈልጉ ከፋዮች፣ የተለያየ ነገሮች አሉት ማለት ነው። ከናንተ የሚጠበቀው ማዘዝ ብቻ ነው። እንደዚህ ይሄን ይመስላል። ዛሬ ጄላችሁ የመጣውት እንደሚመቻችሁ ተስፋ አደርጋለሁ። ምክንያቱ እቺም እቺን ትራስ አይቶ ያልወደደ ሰው እኔ ይኖራል ብዬም አልጠብቅም ማለት ነው። ምክንያቱ በጣም አሪፍ አሪፍ ናት ማለት ነው። ወል ላይ ብታዩ እንደዚህ መንገድ ላይ ነው ሱቃችን። ምናምንና ማሻአላ ይላሉ ብዙ ልጆች ሲያዩ ማሻአላ፣ ያልፈለገ ራሱ ስንት ነው አቋ ምናምን እያሉ ስለሚያልፉ እኔ ደግሞ ራሴ የምወደው ወይም እንደ አሪፍ አሪፍ ነገር እንግዲህ ለቤተሰብ ነው ብያለው። ከዚህ በፊትም ለምን አላሳያችሁም ብዬ ነው ማለት ነው። ማሮቼ ወዶቼ፣ ይሄን ይመስላል። የትም ሀገር ሆናችሁ ማዘዝ ትችላላችሁ? ኢትዮጵያ ውስጥ መኪና የሚገባበት ሙሉ እናደርሷለን፣ እላችኋለሁ። ከነ መጋረጃን ብፈልጉ ከነ ትራስ አለ እላችኋለሁ። ወዶቼ ማሮቼ፣ ይህን ይመስላል ዛሬ ይዤላችሁ የመጣሁት። አበረታቱ፣ ላይክ ሼር፣ ሰብስክራብ ማድረግ አትርሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።